እና የእሷ ወንድም ተደዋውሎ ሲያወሩ ሰምቶ ነበር። የት እንደሚቀጣጠሩ ምን እንደምታቀብለው፣ እያንዳንዱ ነገር የእሷ እጅ እንዳለባት፣ እሱም እነ ማህሌት እንዳያቸው ምን እንደሚሰራ፣ እነሱ ጋር ሁለት ወር እንደተቀመጠ፣ ሌላ ጊዜ ደግሞ ደረስ መለስ ሲል ነበር። ከዛ በኋላ ግን እናንተ የፈለጋችሁት ብትፈልጉ ሰዓት እኛ ቤት ተቀምጦ ነበር ብሎ እያንዳንዱ ሚስጥር ዛሬ ዝርግፍ አርጎ ተናገረላቸዋለሁ። ለምን እስካሁን ለህግ አሳልፈ አልሰጣሁም ሲባል ጊዜ እኔ ምርኮኛ ነኝ የእሱ ምርኮኛ ነኝ። ከጨው ጀምሮ እስከ አልባሳት፣ ምግብ፣ የቤታችን ሙሉ ነገር ያስቤዛ የሚያሟላው እሱ ነው። ስለዚህ እኔ ምንም ነገር ማድረግ አልችልም። ስራም የለኝም። ቤት ነው የምውለው ከእቃ ጀምሮ ቤት ስራ መሰራ ወኔ ነኝ። ቤት ማጸዳ ወኔ ነኝ። ልብስ ማጥበ ወኔ ነኝ። ሁሉ የቤት ስራ እቃ ማጥበ ወኔ ነኝ። እሷ ወንድናት እኔ ሴት ነኝ። ስለዚህ የሁለታቸው የባለቤትና የባለቤቴ ወንድም ምርኮኛ ስለሆንኩኝ ሰራተኛ ስለሆንኩኝ ምንም ማውራትና መተንፈስ አልቻልኩም ነበረ። እናንተም ስትመጡ አውቄ ገፋፍቼ ማወጣችሁ ምቆጣችሁ ለሚመጣችሁ ምናምል አውቂ ነው። ምክንያቱም የሆነ ትንሽ ነገር ስህተት ከተገኘብኝ አደጋ ህይወቴ ላይ አደጋ እንደሆነ በደንብ አቅ ነበረ። ለልጆቼ ስል ነው እንቅልፍ አጣሁኝ። መተኛት አልቻልኩም። ህሊና የወቀሰኝ ህሊና የወቀሰ መኖር አይቻልም። እውነት እኮ ነው። እኛ የሰው ልጆች ህሊና ነው፣ ከስሜታችን የበለጠ ህሊናችን ማስቀደም ነው ያለብን። የህሊና እረፍት የሚባል ነገር የለም። አሁን መስፍን ይህን ያህል ጉድ ስራ፣ ይህን ያህል እነማሬት እንደዚህ ስቃ ያሳያቸው፣ ግን ህሊናው ምን ያክል እንደሚወቅሰውና ምን አይነት እንቅልፍ እንደሚተኛ ራሱ ነው የሚያውቀው ምን አይነት እንቅልፍ እንደሚተኝ አላት። ምክንያቱም ማንኛውም ሰው ህሊና የሚባል ነገር አለ። ህሊናችን ይወቅሰናል። የፈለግን ነገር ብንሰራ ህሊናችን ይወቅሰናል። ሌባ የሆነ ነገር ሲሰርቅ ኮ ያ ነገር እንደማይጠቅመው ለጊዜው እንደሚጠቅመው የሰው ሀቅ እንደሆነ ህሊናው እኮ ይነግረዋል። ግን ልምድ ሆኖበት ነው ያ ነገር የሚያደርገው። ልምድ ሆኖበት እንጂ ወዶት አይደለም። ስለዚህ ይሄ ሰውየው ምን አለ አያችው? የሰው ልጅ ፊቱና አለባበሱ አይተን ኮ ነው እንጂ ውስጡ ያለበት ችግር አናቅም። ይሄን ያህል ችግር ከፈለገ ግደሉኝ፣ የፈለጉ ነገር ያድርጉኝ። ልጆች አሁን ደርሰዋል። ቢያንስ በጎረቤት ሂደው ተላልኮ ዳቦ መግዣ ይሰጣቸዋል። አሁንም ቢሆን ልጆቼ የእናንተ ይህን መልእክት ካስተላለፍኩኝ በኋላ ፈጣሪዬና እናንተ ከጎኔ ብል እንደምትሆኑ በመቶ ፐርሰንት እርግጠኛ ነኝ። በቃ በቃኝ። እነዚህ ልጆች ምንም በማያውቁት ነገር በአባታቸው ንብረት በገዛ ንብረታቸው ይህን አላመት ተሰቃዩ። ይህን አላመት እኔ እንቅልፍ አጣሁኝ። አዳር በሙሉ ያወራሁኝ ያወጣሁኝ ያወረድኩኝ ነው ማድረው። አሁን ግን በቃኝ፣ በቃ እስከዚህ ቻልኩት። ከአሁን በኋላ ከአቅሜ በላይ ሆነዋል። ከቤተሰቤ ራኩኝ፣ ከቤተሰቤ አልጨመርም። ሀተ ቤተሰቤ ጋር ለቅሶ ቢኖር መሄድ አልችልም። በቃ ከማህበረሰብ ከተቀላቀልክ ሚስጥር ታወጣላት ብሎ ነው የሚያስገደኝ። በጣም ነው መፈራቸው። ሚስቴ በአንድ በኩል፣ እሱ በአንድ በኩል፣ ብዙ ስቃይ የደረሰብኝ ሰው ነኝ መንቀሳቀስም አልችል ሰው ነኝ። የሰፈሬ ሰው በሙሉ ይጠቋቋሙብኛል። እሷስ ወንድ ናት፣ እሱ ሴት ነው ተብሎ እና እኔ በውስጤ ብዙ ነገር አምንቄ ነው ያለሁት። ብዙ ስቃይ ይደርሶብኛል። ስለዚህ ዛሬ የመጣሁት ያለውን ነገር እውነት ልናገር ብዬ ነው። በቃ ህሊናዊ መተኛ አልቻልኩም። እንቅልፍ የሚባል ነገር አጣሁኝ። ህሊናዊ ወቀሰኝ። ሁሉ ነገር ከ በላይ ሆነዋል ከአቅሚ በላይ ሲሆንብኝ እራሴን ማዳን አለብኝ። ከሞትኩኝ፣ ንሙት ይህን እውነት ማውጣት አለብኝ ብዬ ነው። እስካሁን ሸፍኝ የተቀመጥኩት ለልጆቼ ስል አንድ ስራ ስለሌለኝ፣ ልጆቼ ሁሉ ነገር የሚችለው እሱ ስለሆነ ምንም ነገር ማወቅ አልችልም። ከባለቤቴ ጋር ሁሉ ነገር ተመካክረው ያደርጋሉ። እንደ አንድ ሚስጥር ታውቃለች። ስለዚህ ዛሬ የሚቀጣጠሩበት ቦታ ማታ ተደዋውሎ ሲያወሩ ሰምቻለሁ። ድረሱ፣ ዛሬ ካመለጣችሁ ሌላ ጊዜ አታገኙትም ይሄ ሰውዬ ስለዚህ ይዛችኋት እሷም ተከታትላችሁ መስፍንን መያዝ ትችላላችሁ ብሎ እያንዳንዱ ሚስጢር አውጥቶ ተናግሮ ነበረ በጣም ደስ በሚል ነገር እሱ አሳልፎ እጁን አሳልፎ የእነ ዘላለም ነው የሰጠው ሚስጥሩ የት እንደሚገኙ የት እንደሚገናኙ ስንሳት እንደሚገናኙ ቦታው እያንዳንዱ ነው የጠቆመው የነበረው። በመጨረሻ ደግሞ እሱ የዛው እነሱ ጋር ተቀምጦ ዘላለም ከነ ጓደኞቹ ከነ ጋርዱ እሷን የተከታተሏት ከቤቷ ወታ ከታክሲ ወርዳ መንደር በመንደር ማለት ቀጥታ ከወጣች ይታያል እታያለሁ እነዚህ ሰዎች ስለሚከታተሉኝ ብላ መንደር ለመንደር ሄዳ ነው መንደር ውስጥ ነው ወንድሟ መኪና ውስጥ ቁጭ ብሎ ጠብቋት ሄደች ተከታተሏት። በሩቅ ርቀት ነው የሚከታተሏት የነበረው እነ ዘላለም፣ ጀግናችን ጀግናችን የጊዜ ጀግናችን፣ ፈጣሪ ይጠብቃቸው። እናንተ እንደዚህ የተቸገረ በሙሉ ነጃ የምታወጡበት ጊዜ ቅርብ። እሱ ከተያ አልሐምዱሊላሂ ረብላሽ እኔ በጣም ደስ ብሎኛል። መስፍን ስለ የተያዘ ይሄ ቀን ነው የናፈቀኝ የነበረው። በቃ ይሄ ቀን ናፍቆኝ ነበረ። ይህ ቀነፍቆኝ ነበር። ዱአ አድርጉ፣ ሁላችሁን ጸሎት አድርጉ። የእናንተም ጾም ነው ለእኛም ረመዳን ነው፣ ዱአ አድርጉ። በጸሎት ያልኳቸው ይሄ ነበር እኮ በዚህ ረመዳን ተይዞ። እሱ ከተያዘ በኋላ እኮ እነ ማህሌት ወጡ ማለት ነው። በቃ ወጡ። ምክንያቱም ሁሉም ያሰራው እሱ አይደለም። ዋና ቅንበሩ ከተሰበረ በኋላማ እነሱ ቢጎዱም ነጃ ይወጣሉ። ዘላለምና የንስር አይን እድሜያቸሁን አላህ ያርዝምልን እድሜያችሁን አላህ ያርዝምልን። ለእኛ ጀግና ምንም ነገር የማይበግራችሁ ያ ሁሉ ስቃይ ቢያሳያችሁ ያ ሁሉ ስቃይ ቢያሳያችሁ፣ ግን እናንተ ፊት ለፊት ተጋፍጣችሁ ስላገኛችሁት በጣም ደስ ብሎኛል። ሁሌ ወደፊት እንጂ ወደኋላ ኋላ የሚባል ነገር የለም። ጉዞው ወደፊት ጀግና፣ ሁሌ ወደፊት ነው እንጂ ወደ ኋላ የሚባል ነገር የለም። እና መላ ቤተሰቦቼ በሙሉ እንኳን ደስ አላችሁ። መስፍን በቁጥጥር ስር ስለዋለ በጣም ደስ ብሎኛል። እንኳን ደስ አለን ዘላለም ዘገየም፣ እንኳን ደስ አላችሁ። በድጋሚ እንኳን ደስ አላችሁ የእኛ ጀግኖች፣ ፈጣሪ ይጠብቃችሁ። ነገም ነበር ደግሞ ማህሌት ከነ ወንድሟ ይዛችሁ መታችሁ እንደምታስደስቱን እርግጠኛ ነኝ። እኔ በጣም ደስ ብሎኛል ወላሂ፣ በጣም ነው ደስ ያለኝ። በቁጥጥር ስር ስለዋለ በጣም ደስ ብሎኛል። ውሸት ትደበቃለች እንጂ አንድ ቀን ትሞታለች እኮ የሚባለው ይሄ እኮ ነው። ተዋርደሃል፣ በእጃቸው ስር ገብተሃል። እና ከወደዳችሁ ሻይሼር አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ